ይሄ ከኋላ ላይ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም እዛው ፊት ለፊት ሀዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል እሷም ደግሞ አዎ ብላ ተስማምታለች ባሏን ሳትቀብር ማለት ነው መጽሐፍ ቅዱስ እያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው፣ ከብዙ ዘመን ጀምሮ ማለት ነው። እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው። አይ ሰውን አያፍሩም፣ እግዚአብሔርን አይፈሩም። ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው። ቢያንስ ቤተሰቦቹ በቀብሩ ስነስርዓት ላይ ይገኛሉ። ኦቪየስሊ፣ ቤተሰቦቹ ባሉበት ግብዓተ መሬቱ ሳይፈጸም፣ ሴቲቱም እግዚአብሔርን አትፈራም፣ አታፍርም። ፓስተር ተብዮም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፊት ለፊት ትፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመን ነውር ለማጋለጥ ሳይሆን አላችሁ፣ ከሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች ጋር ህብረት የምታደርጉ ትዳር እያላችሁ በአማክረኝ ሰበብ፣ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ፣ ብዙ ሴቶች አላችሁ እና መጽሐፍ ቅዱስም ስለ እነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደ የቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅና የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ። እንደ መንፈሳዊ መሪ መተማመን እንጣ አይደለም እያልኩ ያሉ ጤነኛ የሆኑ ቤተክርስቲያን ያላቸው ቢሮቸውን ክፍት አድርገው የሚያማክሩ በጽድቅ በቅድስና የሚያማክሩ ሰዎች አሉ። ግን ብዙዎች ደግሞ አመፀኞች አሉ፣ እርኩሰትን የሚፈጽሙ የሰውን ሚስት የሚያባልጉ። ከእንደዚህ አይነት ሰዎች እንድትጠበቁ፣ ከነውረኞች እንድትጠበቁ ጥሬ አቀርብላቸዋለሁ ቸር